እንግዲህ በተጠናቀቀው ሳምንት ቅዳሜ እሁድ የተደረጉ ጨዋታዎች አሉ። በእነዚህ በተደረጉ ጨዋታዎች ላይ ደግሞ የተለያዩ መነጋገሪያ ርዕሰ ጉዳይ የፈጠሩ ነጥቦችም የተስተዋሉበት ነው። ለምሳሌ ያው ሳውዛምተን ከፕሪምየር ሊጉ የተሰናበተበት እንደሆነ ያረጋገጠበትን ውጤት አስመዝግቧል። ሶስት ለአንድ በሆነ ውጤት በቶትናም ተሸንፏል እና ያው እንደሚወርድ ይታወቃል ምክንያቱም በዚህ የውድድር አመት ያሳየው አቋም በጣም በጣም ደካማ ነው፣ ግን ልክ ፕሪምየር ምን ያህል ቶሎ ነው ምን ያህል ቶሎ የሚለው ላይ ነው። በዛ ላይ ደግሞ ራምስዴል እንግዲህ ከሳውዛምፕተን ጋራ ያው የተሰናበተ አንደኛው ተጫዋች ሆኗል። እና ለአራተኛ ጊዜ ከሚወዳደርበት ሊግ በሶስት ጊዜ በፕሪምየር ሊጉ የተሰናበተና አንድ ጊዜ ደግሞ ከታችኛው ሊግ የተሰናበተ ተጫዋች ሆኗል እና ይሄም በጣም የሚያስገርም ተብሎ አስተያየት ሲሰጥበት ነበረ። ሁለት ሺ አስራ ስምንት ላይ ከቼስተርፊልድ ጋራ ሲጫወት ነበር። እሱም ወደ ሁለተኛው ሊግ ከሊግ ሁለት የወረደበት ነው። ከዛ በሁለት ሺ ሀያ ደግሞ የበርንመዝ ተጫዋች ነበረ በርን መዝን በዛ የውድድር አመት ከፕሪሚየር ሊጉ ተሰናብቷል። ሁለት ሺ ሀያ አንድ ላይ ደግሞ የሼፊልድ ዩናይትድ ተጫዋች ነበረ፣ ያኔም እንደዚሁ ከፕሪሚየር ሊጉ ተሰናብቷል። ከዛ ሁለት ሺ ሀያ አምስት ደግሞ የሳውዝሃምፕተን ተጫዋች ነበረ፣ ሳውዝሃምፕተን ከፕሪሚየር ሊጉ መሰናበቱን እንዲየተረጋገጠበት ጨዋታ፣ አይ አንዱ አንዳንድ አጋጣሚ ይገርማል በሚል ነው። በነገራችን ላይ ኢንዲቪዥዋሊ ብዙ ችግር ያለበት በረኛ አይደለም አይደለም፣ ግን ሁልጊዜ ሆነ የአርሰናል ግብ ጠባቂ ሆኖ እኮ ዴቪድ ራያን ሲያመጣ አርቴታ ለምን ግን ይሄን ልጅ ደህና ነው ምናምን እኮ ክርክር ነበረ ነበረ፣ በደንብ እኔም አስታውሳለሁ። ግን ያኔ በጣም ማስታውሰው ነገር አደለም፣ እንደውም በጣም ደክሞ አደለም። አርቴታ ዴቪድ ራያን ያመጣበት ክርክሩ ሲነሳ የነበረው እንደውም፣ ሌላኛው በባለሙያዎችም ጭምር ሀሳብ ሲሰጥ ሁለት ምርጥ ግብ ጠባቂዎችን መያዝ ልክ ነው ልክ አደለም፣ ክርክር እኮ ነበር። ልክ ነው ዋው ያኔ በጣም ትልቁ ክርክር የአርቴታ ሄዴክ ነው ተብሎ ነበር። የትኛውን ተጫዋች ቅድሚያ ተሰላፊ ያደርጋል የሚለው ላይ ግን አርቴታ ያው በወቅቱ ያየው ነገር እንደነበረ ከዛ በኋላ የተረዳን ይመስለኛል። አንድ ሁለተኛ በጣም ማስታውሰው ነገር ራሱ እሺ ያየው ነገር ላይ እሚለው እሺ ራሱ ራምስዴል የተናገረውን ነገር ነው ሁልጊዜ የማስታውሰው። ከራምስዴል ጋር በተያያዘ የተለያዩ ነገሮች ሲነሱ እሱ ያለው ምንድን ነው ዘጠና ደቂቃ ትኩረት አድርጌ መጫወት ይከብደኛል ብሎ ራሱ ተናግሮ እኛም ፕሮግራም ላይ ስናነሳው ነበር። አዎ፣ እና ገርሞኝ ነበር ይህንን ያክል እንዴት በዚህ ልክ ግልጽ የሆነ አስተያየት መስጠት ቻለ ብዬ አስብ ነበር። ግዴታ ደግሞ ትኩረት የሚፈልግ ነገር ነው ዘጠና ደቂቃ ጨዋታ እያደረግ የሆነ ሰዓት ላይ ተዘናጋ ማለት ያውም ግብ ጠባቂ ሆነ ለዛውም፣ ግብ ጠባቂዎች አሁን ባለው ሁኔታ ይሄ ኳስ መያዝ ብቻ አይደለም ስራቸው እየተባለ ምክንያቱም ጨዋታውን ለማንበብ የተሻለ እድል የሚኖራቸው ግብ ጠባቂዎች ናቸው፣ እና ያንን ማድረግ አለባቸው በእግርም ኳስ መጫወት አለባቸው እየተባለ በዛ ሁኔታ ውስጥ አስተያየት ሰጥቶ አስታውሳለሁ፣ እና ሁሌ ስለሱ ሲነሳ የማስታውሰው ነገር ነው። በቃ ዘጠና ደቂቃ ትኩረት አድርጎ ትኩረት ማጣት ነው የምትይው ማለት ነው። በቃ ትኩረት አድርጎ ካልተጫወተ በየጨዋታው ላይ የሆነ ስህተት እንደሚሰራ ነግሮናል ማለት እኮ ነው። ስለዚህ በዛ በዛ ሂደት ነው ማስታወሰው ለለፈልጌ ነው። ግን ሌላ አብሮ መነሳት ያለበት የሚመስለኝ ነገር ቅድም የሚያልኩሽን ለመጨመር፣ አሁን ሳውዝሀምፕተን ሲወርድ ራምስደል ከተለያዩ ክለቦች ጋር ሬሌጌትድ የመሆን ታሪክ ስላለው በሱ ጦስ እንደወረደ ደግሞ እንዳይሰማቸው ምናልባት ለእኔ ነው የምነግርሽ። ምናልባት ለእኔ በዘንድሮ የወደድ ራም ሳውዝሀምፕተን ወድቆም ከደካማ ቡድን ውስጥ ጠንካራ ተጫዋቾችን ምረጡ ቢባል ከአንድ እስከ አምስት እስከ ሶስት ሊወጣ የሚችል ጥሩ ብቃት ያሳይቷል። አዎ፣ ሳውዝሀምፕተን በጣም ብዙ ጎል ለማስተናገዱ ብቸኛው ተጠያቂ ራምስዴል አይደለም። አዎ፣ እሱን ነው የሚለሽ። አሁን እንደ ቲም ይሄ ኮሌክቲቭ የሆነውን ነገር ወይም የጋራ የሆነውን ድክመታቸው አስበልቶታል ምናምን ልት ትች ያለሽ እንጂ እንዳልኩሽ ነው ልክ የአርሰናል የዓመቱ ምርጡ ተጫዋች ማጋሌሽ እንደምትዩ የሊቨርፑል ምርጡ ተጫዋች ማምርሳላ ሳላ ምናምን እንደምትዩ ከሳውዛምተን ምረጭ ስትባይ እነ ተጫዋቾችሽ የዓመቱ ፐርፎርማንሳቸው ራንክ ብትሰጫቸው አንደኛ፣ ሁለተኛ፣ ሶስተኛ ምናምን ብለት ስትይ እዛ ውስጥ የሚገባ ሊሆንም ጭምር ይችላል ነው አንዱ መነሳት ያለበት። ሁለተኛው የአርቴታ አርቴታ ተረድቶታል የሚለው ነገር ግን የተረዳው የዴቪድ ራያን ተጨማሪ ጥቅም ነው እንጂ የራምሰደለን ድክመት ተረድቶታል በሚል እንዳይወሰድ። እሱ እንደዛ ከሆነ ሀሳብሽ በሀሳብሽ ለመስማማት ስለሚቸግረኝ፣ ካልሆነ ደግሞ ሀሳባችን ጥርት ብሎ እንዲደርስ፣ አይ ከዚህ በላይ አገልግሎት ማግኘት አልችልም፣ ከእሱ እየሰጠ ካለው አገልግሎት በላይ ማግኘት አልችልም ከራምስዴል በሚለው መረዳት ነገር ነው። አሁን ጎልኪፐር ላይ የሚነሳው አሴ ጎልኪፐር ጎል እንዳይገቡብሽ ጥሩ ግብ ጠባቂ የሆነሽ ጎሎች የሚደረጉ ሙከራዎችን ማዳን ከሆነ ለራምስደል በጣም በጣም ክስ የምንሰጠው አይደለም። ተጨማሪ አገልግሎት እያልሽ ያለሽው ሊገቡበት የማይገቡ ጎሎች በተደጋጋሚ የሚገቡበት አድርገን እየወሰድ ነው ከሆነ ደካማ ግብ ጠባቂ አይደለም ራምስደል። ከአርሰናል ሲወጣ ከአርሰናል ከወጣም በኋላ በደካማው ሳውዘምፕተን ገብቶ አብሮ ወረደ ወይም የመውረድ ነገር ገጠመው እንጂ ደካማ ግብ ጠባቂ ነው ብዬን አላምንም። ነገር ግን ከዴቪድ ራያ የሚገኝ ተጨማሪ አገልግሎት አማሎት ነው ካል ለምሳሌ በቢዩልዳፕ ፕሌ ለመጫወት ዴቪድ ራያ የበለጠ ይመቻል ከሆነ ያንን ከራምስዴል ባለማግኘት አሁን እንደ ጎል ኪፐር ጎል እንዳይቆጠረብሽ ማድረግ አንድ ነገር ሆኖ ግን አዘ ሴም ታይም ደግሞ አሁን አዲስ ፋሽን የሆነዋል አለ ግብ ጠባቂዎች በእግራቸው ኳስ እንዲጫወቱ ማድረግ መፈለግ ነው የሚባለው። እዛ ላይ የዴቪድ ራያ ሞር አድቫንቴጅ አገኝበታለሁ ምናምን ካልሽ ያንን አይቶ ያንን ተረድቶ ያ ኳሊቲ ገብቶት ምናምን ካል ልክ ነው። እንደ ግብ ጠባቂ ግን ዴቪድ ራያ አርሰናልን ሲቀላቀል ዊርድ የሆነብን ከራምስዴል ብዙ የጎደለ ነገር ስላልነበረ ነው ነው የምልሽ ነኝ። በሳሊባና በማግሀሌሽ ከለላ እየተሰጠሽ መጫወትና በሳውዝሃምተን ተከላካዮች ከለላ እየተሰጠሽ መጫወት አንድ አይደል? በነምበር ኦፍ ጎልስ ኮንሲድ ያደረጉት ወይም በገባባቸው የጎል ብዛት የአርሰናልንና የሳውዝሃምተንን ግብ ጠባቂዎች ልናነጻጽራቸው አንችልም። የእኔ እምነት አይ ይማ ልክ ነው ሁላችንን የሚያስማማ ይመስለኛልስፖድ ነው ያግ ለዛ ነው ሳውዛምፕተን አሁን ለምሳሌ ሰባ አራት ጎሎች ገብቶበታል በዚህ የውድድር አመት ስንል ለሁሉም ተጠያቂው ራምስዴል ነው ብሎ ለምናገር አይደለም በቃ፣ ሁሉም በዲፓርትመንቱ በእያንዳንዱ ዲፓርትመንት ላይ ያለው ክፍተት እና ደካማ የሆነ እንቅስቃሴ ነው ለዚህ የዳረገው። ልክ አሁን ለምሳሌ ልክ ሊቨርፑልን ወይንም ደግሞ አርሰናልን ብዙ ጎላ ያልገባበት ነው በዚህኛው የውድድር አመት ብለን ስንናገር፣ ያው ዴቪድ ራያን በሙሉ እየሰጠን አይደለም። ልክ ነው፣ ጠንካራ ኮሌክቲቭ ነገር ነው። ልክ ነው፣ በዛ መንገድ ነው መታየት ያለበት። አርሰናል በዴቪድ ራያ በጣም ደስተኛ ነው፣ ነገር እሱ ነው መሆንም አለባቸው ብዬ ነው ማስበው። በጣም ጎበዝ በጣም ጎበዝ ነው። እኔም እንደዛ ነው ማስበው። ስለዚህ አንደኛው ጉዳይ ይሄ ነው። ይሄኛው በሳንተዝንበት እና ታያጅ ጉዳይሽ ልክ ነው። እሺ፣ እሺ። ሌላ ያው የሊቨርፑል መሸነፍም ቅድመን በመግቢያችን ላይ ትንሽ ስናነሳው ነበረ። የሊቨርፑል መሸነፍ በፉልሃም ያልተጠበቀ ነው። አንደኛ ጠንካራ ጨዋታ ሊሆን እንደሚችል አስቀድመን ስንናገር ነበር፣ ግን በሊቨርፑል በኩል ሁሉም ነገር አብቅቷል አይነት ስሜት ውስጥ ገብተው ነው ወይ የሚልም አንድ አስተያየት ሲሰጥ ነበረ። ከሃያ ስድስት ጨዋታ በኋላ የተሸነፈበት ነው። በአጠቃላይ በዚህኛው የውድድር አመት ሁለት ሽንፈት ነው ያስተናገደው ሊቨርፑል፣ አንድም በኖቲንጋም ፎረስት፣ ሁለትም ደግሞ በፉልሃም። ይህም አንድ የሚታይ ነገር ነው። ከዛ ግን ድጋሜ በዚህኛው ጨዋታ ላይ የቫንዳይክን እንቅስቃሴ እንደገና የትችት የተሰነዘረበት ነው እና ባለፈው እኔ እናንተም እዚህ ስናወራ ነበረ በአንድ ጨዋታው አዎ ያዛል፣ እውነቴ ነው። በአንድ ጨዋታ ላይ ስለደከመ እንዴት ነው በዚህ መታየት አለበት? ከኤቨርተን ጋር በነበረው ጨዋታ የሁሉም ነገር ማረጋገጫ መደረግ የለበትም የሚል ነበር። ግን ቀጥሏል፣ ደግሞ ከፉልሃም ጋራ በነበረው ጨዋታ ላይ እና የሊቨርፑል መሸነፍና የአርሰናል ደግሞ አቻ መውጣት እንደገና ነገሩን ትንሽ የዋንጫው ፍክክር ላይ ተስፋ አለ እንዴ ብለህ እንድታስብ የሚያደርግ እድል የመፈጠር ሁኔታዎች ነበሩት። አርሰናል ኤቨርተንን አሸንፎ ቢሆን ኖሮ ማለት ነው፣ ምክንያቱም የነጥብ ልዩነቱ በጣም ዝቅ ይል ነበረ። ግን እንደገና አሁን የአስራ አንድ ነጥብ ልዩነት ሆኖ ቀሪ ሰባት ጨዋታዎች እየቀሩ ያው ፕሪምየር ሊጉን የምንከታተልበት ሁኔታ ውስጥ ነው የተገኘ ነው። አስቆጪ ይመስለኛል ያን ያክል ተስፋ አድርገው ከነበረ ለማን ለአርሰናል ልጅ አርሰናል ተስፋ አድርጎ ነበር። እንዳቲ አሁን ከሁለት አንዱን እንምረጥ መምረጥ ያለብን የአርሰናልን ላይን አፕን እንየውና አይ አርሰናል ሞር ፎከስ ያደረገው ለነገ ቻምፒዮንስ ሊግ ጨዋታ ነው ብለን አላደልቅልም። እዛ ላይ የምንስማማ ከሆነ በእንግሊዝ ፕሪሚየር ሊግ ላይ ሊቨርፑል የፈጠረውን የ12 ነጥብ ልዩነት ኦቨርተርን ማድረግ መቀልበስ አይቻልም ብሎ አምኖ ተቀብሏል ማለት ነው። ላይንፖቻቸውን ስትመለከች የበለጣውን ትኩረት ለሪያል ማድሪድና ለአርሰናል የቻምፒዮንስ ሊግ የተሻለ ተስፋ ላለው። እኩያ እድል ላለው የቻምፒዮንስ ሊግ ጨዋታ ቅድሚያ መስጠታቸውን ነው የተረዳ ነው አደለ። የገቡና ያልገቡ ተጫዋቾችን ስንመለከት እነማን ሜዳ ላይ ገቡ እነማን ሳይገቡ ቀሩ ምናምን የሚለውን ነገር ስናይ ማለት ነው። ኦኬ፣ እንደዛ ከሆነ በፕሪሚየር ሊጉ ላይ አርሰናል የተሰማው ስሜት አስራ ሁለት ነጥብ ነው ልዩነቱ፣ ይህንን መቀልበስ አልችልም ብሎ አምኖ ተቀብሏል። ልትወስኝ የምትዩ ከሁለት አንዱ ነው። ለምሳሌ በሊቨርፑልና በአርሰናል መካከል ያለው የነጥብ ልዩነት አራት ቢሆን ኖሮ የትላንትናውን ላይናፕ አርቴታ የመረጠው ነበረ። በፕሪሚየር ሊጉም በአራት ነጥብ ብቻ ነው የምትበለጩ፣ ስቲል ቻንስ አለሽ ስምንት ጨዋታ ስለሚቀር ብለሽ ወይ ሰባት ጨዋታ ስለሚቀር ብለሽ፣ በቻምፒዮንስ ሊግ ሩብ ፍጻሜ ደርሻለሁ ያለው የመቶ ሰማንያ ደቂቃ ውስጥ ሪያል ማድሪድን ጥዬ ለማለፍ እያልሽ ቢሆን ኖሮ በሁለቱም አቅምሽ የፈቀደውን ነገር በሙሉ እያደረግሽ ትፈሳፈሻለች። አስራ ሁለት ነጥብ ሲሆን ግን፣ በቀደም ዕለት ከኤቨርተን ጋራ አደለ? የተጎዳው ማነው ማጋሌሽ? የተጎዳው ነው ከኤቨርተን ሳይሆን፣ ከኤቨርተን በፊት የተጫወተው ከማጋራ አስታውሰዋል። ያሸነፈበት ሁለላ ፉልሃም ነው። ከፉልሃም ጋራ የተጎዳበት ላይ ሰዎች ምንድን ነበር አስተያየት ሲሰጡ የነበረው ለአርቴታ እንደ ይሄ በፕሪሚየር ሊግ ከዚህ በኋላ ምንም ተስፋ የለውም፣ ልጆቹን ለምን እያስገባ እንዲጎዱ ያደርጋሉ? ነው አሁን። ሆን ሁሉም ልክ አይደለም የሚሰጠው አስተያየት። ወይ በፕሪሚየር ሊጉ ላይ ፎከስ ማድረግ አለበት ብለሽ የእነ መጋሌሽ መግባትን እና የገባ ተጫዋች ሊገጥመው የሚችለውን ነገር መግጠም አንቺ መቀበል አለብሽ ወይ ፕሪሚየር ሊጉን እርግፍ አድርጎ ትቶ በቻምፒዮንስ ሊግ ላይ ፎከስ ማድረግ አለበት ካልሽ ተጫዋቾችን ሳያስገባ ቀርቶ የሚያጋጥመውን ውጤት አክሰብት ማድረግ መቻል አለብሽ። ያኛውንም የምትነግር ይሆንም ይሄኛውንም የምትነግሪ ይሆንም መሀል ላይ ያለውንም የምትነግሪ ይሆንም። ነገር እርስ በርስ አብሮ የማሄድ ነገር እየተናገርሽ ልክ ነው ልንል አንችልም ነው። ስለዚህ ሊቆጫው አይገባም። አርሰናል እንደ ሰው እኛ ሊቆጭ ይችላል። አንተ በእናት ይሄ ነገር እኮ ምናምን ልትይ፣ ኢቨን ኔክስት ጌም እኮ ሊቨርፑል ሊሸነፍ ይችላል። ግን አርሰናል በቃ ፎከሱ ማድረግ ያለባት እዛ ጋር ካለና ከወሰነ ካለና ካደረገው፣ በቃ የወሰደው ሪስክ፣ አንዳንዴ ሪስክ ምላሽ ይኖረዋል፣ አንዳንዴ ደግሞ ሪስክ ዋጋ ያስከፍላል። ስለዚህ የታመነበት መሆኑ የተመረጠ ሪስክ መሆኑን አፋችንን ሞልተን መናገር እንችላለን። አሰላለፉ ያንን ስለሚነግረንና ስለሚያስረዳን። ግን ምን ያህል ጊዜ በሊቨርፑል የሚመዘገቡ የአቻ ውጤቶችን አርሰናል ነጥብ ለማጥበብ ሳይጠቀምባቸው ቀረ። አሁን ሊቨርፑልን እንደለየለት ደካማ አርሰናልን ደግሞ እንደለየለት ምርጥ ቡድን የምንቆጥር ከሆነ ለእኔ በጣም ስህተት። ለእኔ አርሰናል የቀረውን ሰባት ጨዋታ በሙሉ ማሸነፍ በሚያስችል የተለየ ጉብዝና ላይ አደለም። ያ ሊቨርፑል ለምንድን ነው የሚሳሳተ አሁን ለምሳሌ ቨርጅል ቫንዳሃይክ እኔ ሊቨርፑል የቫንዳይክን ኮንትራት አላድስም ብሎ ከማንቸስተር ሲቲ እንደሰማ ነው አይነት የኬቨን ደብሮይን ጋራ ተለያይተናል የሚለውን ዜና ቢያሰማ ፎር ሂዝ ሌት ፑር ፐርፎርማንስ ለውድድር አመቱ መጨረሻ ላይ እያሳየ ላለው ደካማ እንቅስቃሴ ሲባል ሰዎች የሊቨርፑልን ውሳኔ እንደ መጀመሪያው ጊዜ እንደ መጥፎ ውሳኔ ያዩታል ብያ አላምን። በዚሁ ከቀጠለ በተለይ ምክንያቱም አመቱ ሙሉ ለሚቀጥለው የውድድር አመት ሪላይ ልናረግበት እንችላለን ወይ የሚል ጥያቄን የሚያስነሳ ነው። ልንተማመንበት እንችላለን ወይ? ካን ዊስቲል ካውንቶን ሂም ሊቨርፑልን ጥሩ አድርጎ ይመራል፣ የሊቨርፑልን የመከላከል አቅም ቫንዳይክ እስካለ ድረስ ምንም አንሆንም እንላለን። ባለፉት አመታት ይገኝ እንደነበረው አይነት አገልግሎት ይሰጣል በሚል ተስፋ ይሰጣል በሚል እምነት ኖ ወይ አይዶንት ቲንክ ስለዚህ ሊቨርፑል እዚህ ጋር ከግምት ውስጥ የሚያስገባቸው ነገሮች ቢኖሩ ላይፈረድ ይችላል ነው። እኔ እንደውም አንድ ሰው ትላንትና ብሎት በጣም የተስማማኝን ሀሳብ የምነግርሽ አሁንም ቢሆን የሊቨርፑልና የአርሰናል የነጥብ ልዩነት ሰፊ ነው። በአራት ጨዋታ በሚመዘገብ ውጤት ላይ ዲፔንድ ያደረገ ነው። ሊቨርፑል አራት የመሳሳት አለበት አርሰናል ምንም ሳይሳሳት እስቲል በጣም ከባድ ነው ሊቨርፑልን አራት የማሳሳትም ከባድ ነው አርሰናልን ምንም እንዳይሳሳት ማድረግም ከባድ ወይም ምንም አይሳሳትም ብሎ መጠበቅም በጣም ከባድ ቀድሞ እየተሳሳተ ያለውም እንደውም እኮ አርሰናል ስለዚህ ሞስት ላይክሊ ሊቨርፑል ኔክስት ሲዝን ላይ አሴት ዲፌንዲንግ ሻምፒዮን ነው የሚጫወተው የአምናው ሻምፒዮን እየተባለ ነው የሚጫወተው የሚቀጥለው የውድድር ዓመት ሊቨርፑልን የሚያስፈራ አይመስለኝም ሰውዬው ያኔ መከራውን የሚበላ ይመስለኛል። ያር ምስሎት፣ አሁን ዝም ብዬ ሳየው መምራት የሚሰጠውን ሞራል ሳጣባቸው አለ። በቃ አሁን እኮ አድቨንቸረስ ነው የምትሆኝ፣ ሌላ ምንም ውድድር የለብሽ እንዳርሰናል። ለምሳሌ የባርሴሎና አቻ መውጣት፣ የሪያል ማድሪድ መሸነፍ፣ የአርሰናል አቻ መውጣት ምናምን፣ የማንቸስተር ዩናይትድ ዜሮ ለዜሮ መውጣት ምናምን፣ ስም እኩልን እንስጠው ካልን አናጣም ስም ከቻምፒዮንስ ሊጉ ጨዋታ ጋር በተያያዘ ምናምን እኮ ልትይት ቻለሽ። ለዩናይትድ ደግሞ ሲሆን ዩሮፓ ሊግ ምናምን ልትይ። ሊቨርፑል እኮ ምንም የለበትም። አሰር ሊያስ ፖሲብል ጌምሽን አጠናቀሽ ሻምፒዮንነትሽን አረጋግጠሽ ረጅም የሴለብሬሽን ጊዜ እንዲኖረሽ አታረጊም። ለምንድን ነው ስቲል ኮስችን እንዲነሳ የምታደርግ? እንደ ፉልሃም ያገባውን ሁለተኛ ጎል እዩት እስኪ እንደገና። እንደ ቨርጂል ቫንዳይክ እንደዚህ ነው። እንደኔ እንደዚህ አይነት ቫንዳይክ አላቅም እኔ የስቴርስ ከተላት የሚባል ዘፈን ለቫንዳይክ ይሰራል ብዬ አላምንም። ዝም ብሎ ይከተለዋል። እሺ፣ ድሪብል እያረገ እያለ ይከተለው ሹት ሲያደረግ እንዴት እንዴት እግሩን ያን እንደ ልቡ ይልካው የነበረውን እግሩን የመላክ እንዴ አኮሚትመንት፣ እንዴት እንዴት የለውም። ኖ ወይ ልክ አይደለም፣ በጭራሽ ልክ አይደለም። እንደ ይህንን ይሄ መሪነት፣ አንደኝነት፣ ሻምፒዮን ልሆን ነው ምናምን የሚለው ነገር የሚፈጥርብሽ ስሜት የየት አለ ምን የለም እኮ ለምንድን ነው ፉላ ሞር አድቬንቸረስ ሲሆነው እና የሆነ እንዳያጓጓን አደረጉን ለማንኛውም ሁበተመለከተ ፍክክሩን በተመለከተ የእንግሊዝ ፕሪሚየር ሊግ ላይ እንዲህ አይነት ነገሮች ያው ብዙም አይደለም። የለመድ ነው አይደለ? እስከ መጨረሻ ሰ መሪውም ዝም ብሎ ነው ምን እንድንተገደድ አሁን ላይ ሆነ መሪውም ዝም ብሎ ነው እያየሹ ነው ከፉላም ጋራ ሲጫወት እያየ ነው ነው በቀደመም ሲጫወት በነገራችን ላይ ሊቨርፑል ተከታዩም ደግሞ ዋው ሀት ኦፍ ምና ምትይለት አለ ስልችት ብሎሽ የምጨርሹ ጨዋታ ሆነና ና ቁጭ አለ ሌት ሊኮ ነው ምልሽ ሁለቱ አላልቀላለሽም የአርሰናል የበቀደሙ ጨዋታ በጣም ሁለቱም አላልቅ ይለኛል። እኔ አንዳንድ ጊዜ የሆነ ተቀጥቼ ይመስለኛል። አንዳን ሳየው ሁለቱም በቃ በጨርሰና ላይ አይነት ስሜት ውስጥ ስለገቡ ያንንም ስሜት ወደ ወደኛ እያጋቡት መሰለኝ። እኔም ሳስበው ለዛ ነው ከአሁን ትልቅ ጥያቄ የተነሳ ምልሽ ኮምፕ መዘናጋት አሁን በሁለቱም በኩል መሆኑ ነው። ደግሞ የበለጠኛንም ይጎዳል ማለት አሁን ሊቨርፑል መዘናጋት አደለም የአርሰናል ተስፋ መቁረጥ ነው። መዘናጋትና ተስፋ መቁረጥ ይለያል። መዘናጋት ማይቀር ድላል እጄ ላይ የሚገባ ማንም ሊያስቀረው አይችልም። ስለዚህ መልፋት አይጠበቅብኝም ማለት ነው። መዘናጋት ማለት ትርጉሙ እንደ በፊቱ መልፋት አይጠበቅብኝም ስ በቃ አስራ ሁለት ነጥብ ነው በልጣቸው ምናምን ብለሽ ፎር ግራንትድ መውሰድ ሻምፒዮንነትን። የአርሰናል ሲሆን ግን ተስፋ መቁረጥ ነው። አይ አልደርስበትም። እኔ የአርሰናል የዋይዝ ዲሲሽን ነው ብዬ ነው መወስደው ለምሳሌ ኒ ሌማን ብታስቀምጪ በሰባት ጨዋታ እየቀረ የአስራ አንድ ስ አንድ ነጥብ ልዩነትን አርሰናል ሪቨርስ ያደርጋሉ። የብትባይ አያደርግም ነው። ሰው ለምንድን ነው ማጋህሌሽ የወሰደውን አይነት ሪስክ እንደገና ሳካ እንዲወስድ እሱን እያስገባው የሪያል ማድሪድ ጨዋታ ላይ ለምንድን ነው ሪስኬንም ከፍም አደርግ? ለእኔ ነው የምነግርሽ፣ እንትን ሲኒየር ተጫዋቾቼን ዋና የምላቸውን ተጫዋቾቼን አትሪስክ ላስቀምጥ የምችልበት ምንም ምክንያት የለም ብሎ ቢወስን አርቴታ ይፈረድበታል ወይ ገብቶኛል በደንብ እድሉ በጣም አነስተኛ ለሆነ የፕሪሚየር ሊግ ሻምፒዮንነት ከሪያል ማድሪድ ጋር ያለብሽ ትልቅ ጉዳይ ያለ ወደ እሱ ብታዘነቢ ድሮም እሱ ያው ነው ልክ የላይን አፑን ስታየው፣ ያርሰናልን አልነገረንም እንጂ አርቴታ ትቶታል። በግልጽ አልተናገረም እንጂ ፉክክሩን ትቶታል ብለህ እንድታስብ የሚያደርግ ነው። ምክንያቱም ራሂም ስተርሊንግ እኮ ነው ጨዋታ የጀመረው። ደጋፊም እኮ ትቶታል ሳ የሊቨርፑል መሸነፍ ነው ችን ጥያቄ እንዲያነሳ ያደርገው ነው ገባሽ። የአርሰናል ማሸነፍ አለመቻለ ይበርተንን ጥያቄ ያስነሳው የሊቨርፑልን መሸነፍ ከሰማንና ካወቅን በኋላ ነው እንጂ ሊቨርፑል አሸንፎ ቢሆን ኖሮ ያን ያክል ኢሹም የሚሆን ጉዳይ አልነበረም። ለማንኛውም ፔናልቲውም በጣም አርቴታ እንደውም አስራ አምስት ጊዜ አየውታል አይቼ በፍጹም ፔናልቲ አይደለም አለ። ደጋግሜ ደጋግሜ ደጋግሜ አለ። በፍጹም እንደዚህ አይነት ፔናልቲ አይቼ አላቅም አለ። እና በጣም ጥያቄ የሚያስነሳም ሆኗል። እንዳልከው አሁን ይህ በተለይ ይህ ያለው የነጥብ ልዩነት በሊቨርፑልና በአርሰናል መካከል በጣም ጠባብ ሆኖ ቢሆን ኖሮ ትልቅ ትልቅ ይሹ ይሆን ነበር ብዬ አስባለውን። ምክንያቱም ከዛች ፔናልቲ በኋላ ነው የጨዋታው መንፈስ የተቀየረው ብለውም አስተያየት የሰጡም ሰዎች ነበሩ። ቀላል አይደለም የፔናልቲው መቆጠር ግብ መሆን በአርሰናል ተጫዋቾች ላይ የፈጠረው ስሜት እና ለሶስት ነጥቡ መታጣትም እንደገና ድጋሚ ማርሰናልም ጎል እንዳያስቆጥር እንደ ምክንያትነት የጠቀሱት ነበሩ አዎ ብቻ ግን የተባለታስቆጥር የሪጎሬ ስለተሰጠብሽም አንዳንድ ጊዜ የሆኑ ነገሮች ጨዋታውን ሺፍት ያደርጋሉ በዛ አይነት አስተያየት ነው የተሰጠ በህይወትሽ ኤክስኪዩዝ የሚኖርሽ ከሆነ ሰበብ የሚኖርሽ ከሆነ ምንም ለውጥ አታመጭም ዲና የተደረግሽ አይደለ፣ የፔናልቲ ዲሲሽኑ ላይ ማለት ሊሰጥብሽ የማይገባ ፍጹም ቅጣት የምተሰጠብሽ ይሄ ወዴት ይምራሽ ነው? ወደ እልህና ቁጭት ይምራሽ ወይስ ወደ ተስፋ መቁረጥ ይምራሽ? ዛት ሲያንቺ ውሳኔ ነው። ወደ ተስፋ መቁረጥ ከወሰነው ዳኛውን ከመወቅሰው በላይ አርሰናል ተጫዋቾችን ነው መወቅሰው። ምክንያቱም ከዛ በኋላ ባሉት ደቂቃዎች ላይ ስቲል አርሰናል የበላይነቱን መውሰድ ጎል ማስቆጠር ምናምን ይችላል አይ ልክ ነው። በዛ ላይ እርሊ ነው እኮ አርባ ዘጠነኛው ምናምን ደቂቃ ላይ ነው እና ከዛ በኋላ ጎል ማስቆጠር ችሎ ነበር። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።